ዛሬ በጣም ያሳዝናል። ምንም ደስ አላለኝም። በጣም ነው ያዘንኩት። በዛሬው ቪዲዮ እንዴት ናችሁ? ሰላም ናችሁ? እኔ ውድ የሀገሬ ልጆች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ጠዋት የተለያየ ሀይም እያስተላለፈችውን መልእክት ያው ሲተላለፍ ባለሁበት ቦታ ሞኛ አይቻለሁኝ። አንደኛው አሁን የሰው ልጅ ግን በሚል ቃል ቀጣይ ታሪክህን ሲያበላሽ እግዚአብሔር ደግሞ ከዛስ ብሎ ይቀጥላል፣ ነው ያንተን ታሪክ እንግዲህ ይቀጥላል ነው። ያው ትምህርት ልትሰጠን ነው። ጥቅሶቿ ብዙ ጊዜ ትምህርት አላቸው። ሁለቱም እኔ የጻፈቻቸው ቤንስታም ላይ በቲክታክ ላይም የጻፈችት፣ ሁለቱም የጻፈችው ነገር ተመችቶኛል። ምናልባት እኔ የህይወት ምርጡ ሰው አይደለሁም፣ ግን አንድ ቀን ስሜን በሰምተ ፈገግ ብለ ዶቶዶቶ ነው ያደረገችው። እሷ የተለየች ነበረች እንደምትል እንግዲህ ተስፋ አደርጋለሁ። ያው እንግዲህ ይህን ነገር ለመጠቀም የፈለገችው እንግዲህ ስለ እሷም ወይ የምትሰማቸው ነገሮች እንግዲህ አላስደሰታቸው አላስደሰታት ይሆናል ማለቴ ነው። ይቅርታ። ያው ምክንያቱም እኔ አዝኛለሁ፣ ዛሬ በሆነው ነገር አዝኛለሁ። ወደዛም መለሳለሁኝ። በጣም አዝኛለሁ። ትከፍቼ ነው ማውራው። ትናንትና ግን ትናንት በተሰራ ቪዲዮ ላይ የተሰጣት ኮሜንት በአጠቃላይ በጣም ያሳዘን ነበር። በእውነት እኔ በጣም ያዘንኩት ማልቀስ ነው። በቃ ይቅር። በጣም ነው ያዘንኩት በእውነት አይሚ። ምን ያህል እንደሚሰማት አታውቁ። ሚዲያ ላይ መምጣት ራሱ ምርር እስከሚላት ድረስ ነው። ይችልጅ ከሚዲያ እንድትጠፋ የተፈለገ ነው የሚመስለው። በእውነት ምን እንዳደረገቻቸው አላቅም። ኮሜንት መስጠት ትችላላችሁ፣ ግን የምትሰጡት ኮሜንት ሊያንጻት ሊመክራት የሚችል ምከሯት። ትሎይና ቪዲዮ የሚሰሩትን ሰዎች በአጠቃላይ እኮ ምከሯት፣ እንድታቆም ንገሯት። ትላላችሁ ኮሜንት ታነባለች፣ እዛ ጋር ለምክር ጽፉላት። ሀይሚ የምታደርጊውን ነገር አቁም፣ ተይ፣ ልክ አይደለሽም። በቃ ልክ ከኛ የሚጠበቅ ትክክለኛ የሆነ ምክር ብት ይሄ እኮ ተገቢ ነው። በቃ ምክር ብትመክሯት ምንም ማለት አይደለም። መሳደብ ባሌኪንሽ ሀይሚን እንግዲህ ከህፃነቷ ነው ሁላችሁ የምታውቋት አይደል? ከልጅነቷ እያደገች የመጣች ልጅ ነች። ከወንድሞቿ ጋር ስሰራ የነበረች እን ከወንድሞቿ ጋር ስትመጣ ሁሉም ሰው ትምጣ ትምጣ ያሉ ፋሚሎች፣ አውዲንሶቿ በጣም የሚወዷት በጣም የሚሳሱላት የጨረቃ ፋሚሊ በአጠቃላይ ነው እንድትሰራ ወደ ሚዲያ እንድትመጣ ያደረጓት እና ከዛ ድሜ ጀምሮ የምትዋሰቦች ታቋታላችሁ ምን አይነት ልጅ እንደሆነች ምን አይነት ጨዋ ልጅ እንደሆነች ትንሽ ልጅ እንደነበረች በትምህርቷ ጎበዝ የነበረች እና ከወንድሞቿ ጋር ነው የምትሰራው። ከዛም ከሙቪ ጋር ነው የምትሰራው። ከዛም እንግዲህ ወደ ሚዲያው ስትመጣ ደግሞ ያው ከብሩክ ጋር ተገናኘች እና በተለያየ አጋጣሚ አይተናልኮ ጨዋነቷን እያየናት ያደገች ልጅ ነች። ጨዋ ልጅ ነች። ብሩክም ቢሆን በተለያየ ነገሮች አማካኝነት ጨዋነቷን እንድናቅለት ምክንያቱም ብዙ ስም ስለሚሰጣት እሷ ላይ በጣም ነገር ሲገን ስለማይ እሷ ደግሞ ይሄ አስመርሯታል። በእውነት ተው እንዴ ከሚዲያ እንዲህ ይሰማታል። እስኪ በእሷ ቦታ እናስብ፣ ሆነን እናስብ፣ በእሷ ቦታ ሆነን እናስብ። እንዲሁም የሚመክሯት ሰዎች አሉ፣ እነሱን እደግፋለሁ። እንዲሁ የምክር ሃይሚተይ በኋላ እንደዚህ ሊሆን ሊፈጠር ይችላል። ይሄ ነገር ትክክል አይደለም፣ አካሄድሽን አስተካክይ። ይሄ ምንም ማለት አይደለም። ግን በጣም የተሳደጉ ሰዎች አሉ፣ እያወቃችኋት ሌላ ስም የሚሰጧት ሰዎች አላችሁ እና እዛ ላይ ሳይ በጣም ኮሜንቱን ወደ ታች ሳይ በጣም እኔ በበኩሌ በጣም ተሰምቶኛል። ያደረገችው ነገር ትክክል ሆኖ አይደለም። እኔም ትላንትና ተሰምቶኛል ባደረገችው ነገር። ነገር ግን እኮ ብሩክም እኮ ፕራንክ ሲያደርጋት ባለፈው እኛ እንደው ሚዲያው አላየነው እንጂ ቪዲዮ ወጥቶ ተናንቀው ሁሉ ከነበር አደል፣ ከሶሲ ጋር ብዙ ነገር ነበረ እና ፕራንክ ነው ብዬ ነው እስከ ዛሬ የማብነው ይሄንን ነገር እና ይች ልጅ ብሩክ ራሱ ጨዋነቷን ለማሳየት ስንት ጊዜ ነው የሞከረው። ስለሷ ተናግሯል፣ ብዙ ጊዜ ተናግሯል። ስለ ሀይሚ ፍጹምን፣ እንደውም እስኪ ደብረዘይት በሄዱበት ወቅት እንደዚህ እንደዚህ ብለህ ጠይቃት እስኪ ፈትናት ብሏል። በጓደኞቹ አስፈትኗታል። ራሱ ደግሞ በቅርብ ጊዜ ታሪክ ነው አደል ድዋ ሄደው አብረሽኝ ደሬ ብሎ የእሷ ማንነት ለማሳየት እንደ እሱም እኮ ይሰማዋል። እዛ ጋር የሚሰጣት ስም ስትሰደብ ስንናገራት ብሩክ ደስ የሚለው ነው እንደሚመስላችሁ፣ አንዳንድ የምንናገረውን ነገር እኔ በጣም ነው ያዘንኩት በእውነት በጣም ድሩ። የምታውቋት ከሆነ ወይም የተለየ አላማ ከሌላችሁ ልጅቷን ከሚዲያ ላይ ጭራሽ ለማጥፋት ካልሆነ በስተቀር ፕራንክ እየሰራች ነው ብለን ነው እኛ እንግዲህ የምናስበው። ምክንያቱም ሀይሚ ስናቃት ከብሩክ ጋር ነው የምናቃት፣ ከማንም ሰው ጋር አይተናት አናቅም። እንዲህን አይነት ነገር ጀምራለች ወይም አድርገዋለች፣ ይሄን ነገር ብሎ የሚቀበል ጭንቅላት እኔ በፍጹም የለኝም። በቃ የለኝም። እኔ እኔ እንጃ እኔ አላቅም። በቃ እንዴት ብዬ ልንገራችሁ? ማውራቱም ማልፈልጋቸው ነገሮች አሉና እኔ እንደዚህ አይነት ነገር ውስጥ ገብታለች ብዬ አላስብም። እንግዲህ ከገባችና እውነትም እንደ ከሆነ ራሷ እንግዲህ መጨረሻ ላይ ትንገራ፣ ግን እኔ የሚቀበል ጭንቅላት የለኝም እስከ መጨረሻው ድረስ ወታ እስከምትናገር ድረስ ምንም ባዝንም ይሄን ፕራንክ ነው ብላ ስተምትና ቅድስ እንዳላደረገችው ና ይሄን ነገር ፕራንክ ነው ብዬ ነው የምለው። ግን ፕራንኩን ማዘገየቱ እኔም ተናግጃለሁ። ፕራንኩ በዚህ መልኩ መቀጠሉ እውነት ነው። እነዚህ ልጆች እየተመታቱ እኔ እንዲያውም ትናንትና ምንድን ነው ያሰብኩት፣ በኋላ ቪዲዮ ከሰራው በኋላ ቪዲዮውን ካለፉ በኋላ ቪዲዮውን ደጋግሜ እንደገና አየሁትና ልጁ ብሩክን ደውዬ እጠራዋለሁ አለ ጠርቼዋለሁ። አነጋግሬዋለሁ። በሰላም ነው ያነጋገረኝ። አናግሮኛል። አይዞሽ፣ አታስቢ ለምንድን ነው የጠራ ውስጥም አይዞሽ፣ አታስቢ ተነጋግረናል ሲላት፣ ምንድን ያሰብኩት መጥቶ በቃ እንደመጣ ስለሆነ የመጣው ልጁና ብሩክ ብሩክ ፕራንክ እንደሆነ ገብቶት ልጁና ብሩክ እንደገና ደግሞ ተነጋግረው ሀይሚን ፕራንክ እያደረጓት ይሆን እንዲ አልኩኝ። ቪዲዮ ከሰራ በኋላ ማታ ደግሜ ሳይሆን ወይንን ልልች አልኩት እንደገና ፕራንክ እያደረጓት ይሆናልኩኝ ግን የዛሬው ንግግሩ ደግሞ እየብሩክ እኔ ልቤን በጣም ተሰማኝ። ልቤ ውስጥ ነው የገባኝ እ መኖር እፈልጋለሁኝ ብዙ ታገልኩኝ። ልሰማኝ አልቻለችም። እኔ በምላት መንገድ አይደለም የምትሄደው። አቱ ጭብያት እንኳን አትሰማኝም። እና እኔ እሷ ካላገዘችኝ እንዴት ነው ማድረግ የምችለው? እና እኔ መኖር እፈልጋለሁ። ምክንያቱም በጣም በእኔ ቦታ ብታዩ ሆናችሁ ብታዩት ብዙ ፈተና እያየው ነው። በእርግጥ ብዙ በሃይሚና በብሩክ መሀል የማይገባ ሰው የለም። ምክንያቱም እነሱም ራሳቸው ተናግረዋል ብዙ ፈተና ነው ያዩትን ሚዲያ ላይ እንኳን እን ለማለያየት ነው ተለያየ ሰው እያጣመሯቸው የሚሰሩትን ስራ እንደገና እነሱ ባለፈው ሲናገሩ ለእኛ ከሚዲያም ጀርባ ማን ነግራችሁ ብዙ ፈተናዎች አሳልፈናል እናንተ እንዳትጎዱ እያልን የማናሳያችሁ ነገር አለ በዛ ላይ ግን ገንዘብ ራሱ ተከፍሎ እኛ ንስተማ ሊያየት ምክንያቱም በእውነት እኔም በአንድ በኩል ደግሞ አሳዘነኝ ራሱ ብሩክ ብዙ ነገር በሷ የተነሳ እየደረሰበትና እየደረሰባቸው እንዳለ ነው እየተናገሩ ያሉት ግን የመጨረሻ ውሳኔውን ያው አልወደድኩትም ያው እኔ እንግዲህ ሀይም ይሄን ነገር ብታቆመው ደስ ነው የሚለኝ ምክንያቱም ወንድ ልጅ አምርሮ አምርሮ እንደገና ደግሞ ትልቅ ውሳኔ እንዳይወስንባት ፈራለሁኝ ይህን ነገር ብታቆመው ልጁ ደግሞ መቶ እንደገና እውነቱን ቢናገር፣ እኔ ከአንተ ጋር ግንኙነት አላት ብዬ አላምንም። አንተ ፋሲል የሚሉ ሰውዬ፣ ይህንም በፍጹም ጭንቅላቴ ሊቀበል አይችለውም። እሷ እንግዲህ ልትናገር የፈለገችው ልታሳውቅ የፈለገችው ነገር ምን እንደሆነ አናውቅም። እኔ ብሩክን በዚህ ውስጥ ያውቃል ብዬ ነው ያሰብኩት። ዛሬ ግን በተናገረው ቃላት ብሩክም አሳዝኖኛል። ምክንያቱም አሁን እኮ ፕራንክን ቢሆን እየሰራች ያለችው በእውነተኛው መንገድ ቢመጡበት ይሄ ልጅ እንደዚህ መሆኑን ያዩ ሰዎች ኦኬ ይሄ ልጅ በቃ ለማጥቃት ቢመጡስ ብዬ ደግሞ ፈራሁ። አሁን ይሄ ፕራንክ ከሆነ ኦኬ ሀይ ምን ፈልጋት የእውነት የመጣ ሰው ኦኬ ይሄ ጀግና ነኝ ብሎ ነው አይደል የወጣው ለሷ ብሎ ብሎ እንደገና ደግሞ ሌላ ሰው ይመጣስ። በእውነቱ በገሃዱ እንደዚህ ነ አይነት ፕራንክ መስራት የለባትም ነበር። ሀይ ስንት ሀሳብ እያለ ብዙ ሰው የሚለውም እንደዛ፣ ሌላ ሌላ ሀሳቦችን ብሰራ ጥሩ ነበር፣ በቃ እነሱን ሁለቱን በማይጎዳ መልኩ። ምክንያቱም ሊጎዳቸው የሚፈልጉ ሰዎች በመሀላቸው ለመግባት የሚፈልጉ ሰዎች እንዳሉ ሀይሚዬም ብሩክም በደንብ አርገው ያቃሉ። ይህንን እያወቁ ከዚህ ጋር የሚሄድ ልጁን ፈተና ውስጥ የሚከት ብሩክም ፈተና ውስጥ የሚያጋፍጥ ነገር ለሰው ዓይን እና ለሰው ክፍተት የሚሰጥ ነገር መስራት የለባትም። ምክንያቱም አሁን ሰለቸው እኔ ደክሞኛል በቃ የምትረዱኝ ተረዱኝ። በእኔ ቦታ ሆናችሁ አላያችሁትም። በጣም ደክሞኛል እና የራሴን ውሳኔ ወደ መወሰን ሄጃለሁ። እሷ ማትሰማኝ ልታግዘኝ አልቻለችም ብሎ ሲናገር በጣም ያሳዘነኝ እና በጣም እንግዲህ አሁን ማታ ላይ ነው የሚያየውትም የገባውትም ግን ካየሁት ሰዓት ጀምሮ በጣም አዝኝ የረጅም ሰዓት ነው ቁጭ ያልኩት። እኔ ነገር ምና ይዘውልን እንደሚወጡ አላቅም እኔ ማዝኛለሁ ተሰምቶኛል። እንግዲህ እንጠብቅ፣ መልካሙን ቀን ያምጣ ነው የምንለው።